ወስግዲቴ ሸይ ካያፋያ ውዛ ናረሌ ቪዲዮ ተመልሰ መተናል። እንግዲህ ትላንትና እንዳያችሁት የሻምፒዮንስ ሊግ ፋይናል ጨዋታ ያን በመሰለ መልኩ ተቃውጦ ነው የተዋለው። ቆይ እስቲ ላውራበት። ትላንትና እንዳያችሁት ቪዲዮ ላይ በጣም ብዙ ረብሻ ነው የተፈጠረው። በጣም ብዙ መኪና ነው የተጋጠረው። በጣም ሁለት ሰው ሞቶ ነበረ። ሱቆቹ ምናምን እንዳለ ተሰባብሮ ነበረ። ሶ ጋይስ አሁን ወደ እስቴዲየሙ እየሄድን ነው። እስቴዲየም ደግሞ ያለውን ድባብ እናየዋለን። ተጫዋቾቹ እዛ ይኖራሉ። ሰው ዊ ጎነ ሲ ደም ለት ጎ ግን እዛ ከሜዳችን በፊት ዶንት ፎርጌት ላይክ ሼር ኤንድ ሰብስክራይብ። አሁን ቦታው ላይ ደርሰናል። መጀመሪያ ግን እዚህ ጋር ከጀለስ ጋር መተን ጀለስ ሲሆን ነገር ሊሰጥ እቃ ሊያቃብል ሰውዬው ቡና ካልጋበዝኳቸዋል እና ጋይስ ሰውዬው እዚሁ ጋር ስቴሽን ነው የሚሰራው፣ እዚሁ አጠገባችን ነው፣ ስቴዲየም አጠገብ ነው የሚሰራው። እና ደስ የሚለው ነገር ሩቅ ቦታ አልሄድንም። ሶ እዚሁ እቃውን አቃብለን አንድ አምስት ደቂቃ ከዛ እሱን ከጨረስን በኋላ እንወጣለን ማለት እንግዲህ ስታዲየሙ ይሄውና ወተናል። አሁን ከጋስ ስቴሽኑ ኮፊ ስቶፕ ለካ ደ ስታዲየም ጋይስ። እንግዲህ ጋይስ በአሱ ቤት በኩል እንደሚመጣ አናቅም። ሰው እንግዲህ እዚህ ጋር ቆሞ የሃይዌውን መንገድ ነው እያያለው ከዛ የሚመጡ ይመስለኛል። ሰው እስኪ ከላይ ከመጡ እዚህ ከላይ ሆነን እናያቸዋለን ማለት ነው ከዛ ከታች ወደዛ ሄደን እንቀላቀላቸዋለን እስቲ ብዙ ሰው እዚህ ጋር ቆሞ ነው እያየ ያለ ግን መኪና ዝም ብሎ ፒፒፒ እያለ ነው እስቲ ሆነ ሲ ምን እንደሚፈጠር ሶ ጋይስ ሀሳቡ የምንመጣ አሁን ቲቪ ላይ ስናይ ላይቭ ላይ እስቲ ለዛው የትላንትና ቦታ ላይ ናቸው ተጫዋቾቹ፣ ባስ ላይ ሆኑ። ሶ እዛ ሄደን ወደዚህ አንድ ላይ ለምን ይዘናቸው አንመጣም ብለን አሰብን። ሶ አሁን ሄደን ሜትሮ ሜትሮ ልንይዝ ነው ጋይስ። ጋይስ እንግዲህ ዴይ ቱ እብደቱ ቀጥሏል። እብደቱ ቦታ መተናል። ስ ጎንግ ቱ ቢ ኢንሴን ጋይስ ድጋሚ አስለቃሽ ጭስ እየተለቀቀ ነው። እኛ አሁን ተጫዋቾች የሚሆኑበት ቦታ ነው የምንፈልገው። እዚህ ጋ ምንም አናደርግ። አቬንጀርስ መምጣት አለባቸው። ፍራንስ ኢዝ ናት ሪል ጋይስ።

እኔ አሁን እኮ ተጫዋቾቹን ለማየት እየይርኩ ነበር።

ዲጋይስከ ባቡር ስቴሽኑ እየወጣነው ስቴዲየሙ ጋር ድጋሚ ተመልሰን መከናት አይስ ስቴዲየሙ ድባብ ደግሞ ድጋሚ ከዩ ቲኬት ለመግዛት ዲናይድ እያለ ነው። ውስጥ ለመግባት ውስጥ ናቸው ደግሞ አሁን በይ ሰዓት ስቴዲየም ነው ያሉት፣ እዛ ነው ያሉት። ጋይስ ቲኬት ደግሞ እንዳንገዛ ዲናይድ እያለ ነው ዌብሳይቶ። እንግዲህ ምንም ማድረግ አይቻልም። ይሄ እንዳልኳችሁ አቬንጀርስ ነው፣ መቶ ሴፍ የሚያረጓቸው። እኔም አንድ ነገር ሳሎን በፊት በሰው ሀገር ወደ ቤቴ በጊዜ ገብቼ ባየው ምን ይመስላቸዋል? ከቤቴ ማለት ነው ከቤት ማየት ይችላል።